ትምህርት ቤት ከትምህርት ቤቱ ባሻገር ፀሐይ አለ ስታሉ ግንብ ነ ለሚችል እንግዲህ ትምህርት ቤት በሱ ኢማጂኔሽን ተማሪዎች ያሉበት ሊሆን ይችላል። አዲስ ትምህርት ቤት ሊሆን ይችላል። ወይ ትምህርት ቤት ሊከፈፉ ነው። ዜጋ ናት፣ ኢትዮጵያዊ ናት፣ ሰው ናት። ትምህርት ለሁሉ የምታደርገው ምንድነው? ሰው ከችግር የሚወጣው ከችግር መፍጫ ከችግር መውጫ ወይም የችግር መፍጫ ሊባል የሚችለው አንዱ ቁልፍ ትምህርት ዓለም ላይ የእውነት ለመናገር በትምህርት ብቻ ስኬት አለ የለ ያከራክራል። የሚችለው ሰው ስለተባለ ነው ፊደል ስለቆጠረ ቤዚክስ የሚባለውን ነገር ስላወቀ መስራትም፣ ማትረፍም፣ መወዳደርም በዛ ደረጃ መቆምም የሚችለውና እንደገና ግን ብዙ ጊዜ ልጆች ትምህርት ቤቶቻችን ልች አይደሉም። በኛነት ልጆች ትራንስፖርታችን ባስ አይሆንም

ብዙ ማያ የበጎ አድራጎት ድርጅት መስራች እና ሥራ አስኪያጅ ከፊት ያለች እንኳን መጣሽልን። እሷን ብዙ ሴቶችን ብዙ ህፃናትን እምትረዳ እህታችን ነች። እባካችሁ ሰማይ አላማ ጋር የቆሙት እንደው ማህበረው መስጠት የግድ ይላልና የምስክር ወረቀት የምንሰጥበት ወይና ነው ያለው። ሌላ አዲስ አበባ ጤና ቢሮ በሂደት ነው እንሰራለን። እንዲህ አይነት ፕሮግራም ስናዘጋጅ እንደው ያን ያህል እሚጠቅም ባይሆን ግን፣ ለመጡ እንግዶች ለእናቶች አንዳንድ ሺህ ብር የትራንስፖርት ይሆናል በሚል ለመቶ ሀምሳ ሰዎች ነበረ የመጣ ነው። ያው በብዙ ምክንያቶች ብዙ የማያ ቤተሰቦችን ደውለው ነግረውናል መምጣት እንዳልቻሉ። አዲስ አበባ ዜና ቢሮ ዋና አላማችን አንዱ አላማና ግባችን አቅም በፈቀደ መጠን የንጽህና መጠበቂያ በሆኑ የበለሰብ ሙሉኬቶችን ሊሆን ወዘተረፈ መሰል አይነት ድጋፎችን ማድረግ ሌላኛው ሊሆን ይችላል። ዋነኛው የመጀመሪያው የማያ ዓላማ ግን የፊዚዮቴራፒ ሴንተር ማቋቋም ባለ ህፃናት እንዲሆን ለነዚህ ልጆች ቢያንስ በዚህ ሚባሉ ፊደል የሚለዩበት ቦታ እንደው ለመዋል የሚያመቻቸው በቀን አንድ ይበልጠው እንኳን ቢያንስ እኛ ጋር እንደ መዋለ ህፃናት የሚሆናቸው ነው እና የምናስበው የምናቅነው የምናልመው ግባችን ይሄ ነው፣ እና በደንብ የሚሄድበት ነው ከአዲስ አበባ ጤና ቢሆን ጋር 2018 እዛ አይነት ማዕቀፍ ላይ ቆመን ይገናኛለን ብዬ አስባለሁ። ፈጣሪ ይረዳል፣ የእውነት አላማ ስለሆነ ነው ። ምክንያቱም እናቶች በስራት ይገባቸዋል። ኑሯቸውን ለማሸነፍ ቢያንስ እናቶች ወደ ስራ ሲሄዱ ልጆቻቸውን የሚያስቀምጡበት ቦታ ካለ ልጆቻቸው የፊዚዮቴራፒ እንቅስቃሴ መስራት ከቻሉ በደንብ መሻሻል እንዳለ መቶ በመቶ እኔ አረጋግጣለሁ፣ በደን በደን ስላየ ፊዚዮቴራፒ እንቅስቃሴ ማድረግ ከቻሉ እንደው የተሻለ የተመጣጠነ በቀን አል መብላክ ተቻሉ ለእናቶች እዳ ነው። የንጽህና መጠበቂያ ዛሬ ውድ ነው በጣም እንደበዛ አይነት ነገር አድርገንላቸው ቢያንስ ከተዋት 3ት ሰዓት ወይ ከሁለት ሰዓት ተኩል እስከ አስራ ሁለት ሰዓት ባቆየት ተቻለ ትልቅ ምርታና ትልቅ ድል ነው ለማያ። ይሄ እንዲሆን ድምፃችን ያስፈልጋል። እያስባሉ በብዙ መልኩ የሄድንበት ነው ከመንግስትም ጋር እጅግ የተሳካ ዓላማ እንደሚሆን አልጠራጠርም።